ሰላም ሰላም የኪም ክሪፕቶ ፋሚሊ እንዴት ናችሁ? ሲድ ያው ሊስት እንደደረገ አብዛኞቻችሁ ታውቃላችሁ፣ እና አሁን ላይ ያው ከሽን ፕራይስ ሊስት ቢደረግ አሁን ያው ክሌም ለማድረግ አብዛኞቻችሁ እየተቸገራችሁ ነው። እንዴት ነው ክሌሚንግ እያላችሁ ጥያቄ የሆነባችሁ ነገር እሱ ነው። አሁን በዚህ ቪዲዮ እንዴት ክሌም እንደምታደርጉ ወደ ስዊ ዋሌታችሁ ልካችሁ፣ እንዴት ከስዊ ዋሌታ ወደ ኤክስቼንጆች እንደምትልኩ በዚህ ቪዲዮ ያሳያችኋለሁ። በዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እና ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ ሲድን ክሌም ለማድረግ ከፈለጋችሁ መጀመሪያ ወደ ስዊ ዋሌታችሁ ትገቡና ያው አሻራ ይጠይቃችኋል። ከዛ በኋላ አፕስ ውስጥ ትገቡና ሰርች ቦታ ላይ ፕሌይ ሲድ ጎ ዶት ኮም ላይ ትገባላችሁ። እዛ ዳሽቦርድ ላይ ትገባላችሁ። ኦራይት ሶ ስትገቡ እንደዚህ የሚከፍትላችሁ። ሶ እዚህ ጋር ያው ሲድ የሚል አለ። ሲድ የሚለውን ትመርጡትና እንደዚህ ሲመጣ እኔ ቶታል ያለውን አማውንት ላስገባና ተብሎ ልበልና፣ ያው ይሄንል ሲድ ይቆርጣሉ ይላል። እንግዲህ ምን እንደሚቆርጥ ባለ ግን፣ ኮንፊርም ትራንስፈር ልበሉና፣ በአራት ሰዓት ውስጥ ይገባል ነው የሚለው። ኮንፊርም እንበልና እስኪ እንየው ማለት ነው። ሶ እሺ ይሄንል ሲድ ይቆርጣል። ዋናው ጋሲ ነው። ጋሲ እንደተለመደው ነው። እኔ ለም የሚቆርጠው እሺ እንቀጥል። አፕሩቭ እንበልና እንሻራ እንምላለት ፕሮሰሲንግ ፕሊዝ ወይት እያለ ነው። እንጠብቅ ማለት ነው። ኦልራይት ጋይስ ሂስትሪ ውስጥ ይኸው ዊዝድሮ አድርገናል። እንግዲህ ዊዝድሮ አድርጋቸዋል ነው የሚለን። ፔንዲንግ ፔንዲንግ ላይ አስቀምጠው የሚል ኦኬ። ወደ ዋሌት ይኸው ገብቶልናል። ሶስኪ ሲዩ ዋሌታችን ላይ እንሂድ እና እንየው ማለት ነው። ከዚህ ባክ አድርገን ነው የምንወጣው። ኤክሳም አድርገን መውጣት እንችላለን። ያው ገባ ማለት ነው። ዜናውን ይህንን ወደ ኤክስቼንጅ እንዴት እንለ ወደ ኤክስቼንጅ ለመላክ ካስፈለገ መጀመሪያ እኔ ወደ ኤምኤክሲሲ ስለመለክ ነው። ኤምኤክሲሲ ሊንገባ እና እናንተ ኮኮይንም ሆነ ለመተጠቀሙት የፈለጋችሁት ላይ ማድረግ ትችላላችሁ። ዲፖዚት እለውና አንቼን እንለዋለሁ እዛ በኋላ እዚህ ጋር ሲድን ሰርች አደጋለሁ። ሰስፔንድ ተደርጓል። ደግሞ እዚህ ኩኮይን ላይ እንሂድና ኩኮይን ላይም ሰስፔንድ ካልተደረገ ኩኮይን ላይ እንሞክራለን። ኩኮይን ላይ ደግሞ ሰስፔንድ ከደረገ እዛ ቢንጌክስ ላይ እንሞክራለን ማለት ነው። አድፈንድ እንላለን። አሻራ ሞልተን እንገባና ራይት አድፈንድ እንለውና እዚህ ጋር ዲፖዚት ክሪፕቶ እንለዋለን። ዜን እዚህ ጋር እስቲ ሲድን ሰርች እናደርግ። ሲድን እና ካውና ራይት እዚህ ሰስፔንድ አልሆነም። ኮፒ እናርግና አድሬስ ኮፒ እናርግና እዚህ ጋር መጥተን እንደቀድሞ ከሲዩ ዋሌታችን እናወጣለን ማለት ነው። እዚህ ጋር ሴንድ እንልና ባይዜ ያለንንም ሲዩ ጨምረን ለማውጣት እዚህ ጋር ስዋፕ እንበልና ቢከዝ የሚተርፈው ስዊ ምንም ጥቅም የለውም ለእኛ እና የተወሰነ ያህል ለፊ የሚሆን ያህል 0.04 በቂ ነው ብዬ አስባለሁ። 0. ዋኑን ላውጣ ስዋፕ አያደረግልኝም እሺ፣ ማክሲመሙንስ፣ ኦራይት። ሶ ለመላክ እዚህ ጋር ሴንድ የሚለውን እንነካው እና አማውንት ኦፍ ስዊ አይደለም፣ እንድከው እዚህ ጋር ሲድን እንመርጣለን ስዊ ቦታ ላይ። ከዛ በኋላ አማውንት ሴንድ ሚለውን ማክሲመም እንላለን። ከዛ አድሬስ አስገቡ ይለናል፣ አድሬስ እናስገባለን ማለት ነው። ቫሊድ መሆኑን እዚህ ጋር ያረጋግጠልናል። ቫሊድ ካልሆነ እንዳትነኩት። ሶ ሪቪው እንለዋለን ማለት ነው። ከዛ እሺ እንደ ጋስፊ 0.002 ሱዊ ይጠይቃል። እንደ ጋስፊ ሴንድ ነው እንለዋለን፣ አሻራ እንወላለታለን ማለት ነው። ትራንዛክሽን ጨርሷል እናያለን ማለት ነው። ስ ኩኮይናችን ላይ ገብተን ያው ሪሲቭድ ብሎ እዚሁ የፈጠነ ሜሴጅ ገባለን፣ ክሬዲትድ ይለናል። አሴት ውስጥ እንገባ እና ያው 399 ዶላር ኤንኤል ኖርዝ የሚያደርገው ማለት ነው። አሁን ላይ ኤንኤል ሲድ ኤንኤል ኖርዝ የሚያደርገው ሌሎችንም በእንደዚህ አይነት መንገድ ዊዝድሮ ታደርጓቸዋላችሁ ማለት ነው። በእንደዚህ አይነት መንገድ ነው ዊዝድሮ የምታደርጉት።